በደብረ ብርሃን 35 ተሳቢዎችና እንደዚሁም አሽከርካሪዎቹ የ35 ተሳቢ አሽከርካሪዎችና ረዳቶች ከፍተኛ ችግር ላይ መሆናቸውን ገልጸዋል። ከጅቡቲ ወደ ደብረ ብርሃን ከተማ ወደሚገኘው ወደራ ዩኒየን የአፈር ማዳበሪያ ጭነው መጥሰው ነበር። ነገር ግን ከታየ በኋላ እነዚህ ተሳቢዎች የጫኑት ማዳበሪያ ማለት ነው የተበላሸ መሆኑ ተረጋግጧል። ዩኒየኑም ይህንን አልቀበልም ብሏቸዋል። እንደዚሁም የክልሉ የግብርና ባለሙያዎችን መጥተው አይተው ይሄ የተበላሸ ማዳበሪያ ነው፣ ወደ ዱቄትነት ተቀይሯል፣ ይሄን መረከብ አንችልም ብለው ምላሽ ይሰጧቸዋል። ነገር ግን እንደዚህ ሰላሳ አምስት ተሳቢዎች ወይም ደግሞ ሾፌሮቹ እስካሁን ድረስ እዛው ናቸው። አስራ ሰባት ቀን ሞልቶናል ሲሉ ነው የገለጹት። ደብረ ብርሃን ከገቡ ማለት ነው። ጅቡቲም እያለን ይህ ማዳበሪያ እንደተበላሸ መረጃው ደርሶ ነበር። ነገር ግን ማረጋገጫ፣ የጽሁፍ ማረጋገጫ እስካላገኘን ድረስ ብለን ነው ዝም ብለን ጭነን የመጣ ነው ወደ ደብረ ብርሃን ሲሉ ነው የሚገልጹት ቅሬታቸውን። ከዚህ ጋር ተያይዞ የዩኒኒ ኃላፊዎች የዩኒኑ ኃላፊ እንዳለው ከሆነ ይህ ይህ ማዳበሪያ የተበላሸ ወደ ዱቄትነት የተቀየረ ነው ለግ ሎች ብናስተላልፍ ከፍተኛ ችግር ይፈጠራል። የፌዴራልና የክልል የግብርና ባለሙያዎች መፍትሄ ሊሰጡን ይገባል፣ ወደ ቦታው እንዲመልሱልን ሲሉ እንግዲህ ጥሪ እያቀረቡ ይገኛሉ። ከዚህ ጋር ተያይዞ የሚመለከታቸው አካላት በአስቸኳይ እንግዲህ ትኩረት ቢሰጡ ስለዚህ ቦታ እንላለን። ሌላ ተከታታይ ይህን እንግዲህ ተከታታይ አቀርብላቸዋለሁ። መልካም ቆይ